ብስሚላህ ረህማንራሂም ስተመራል አምሩ ቢበኒ ኢስራኤል በአላህ ስም እጅግ በጣም ርኅሩህ በጣም አዛኝ በሆነው። የእስራኤል ልጆች ጉዳይ እንደከጠለ ነው። በመውጣትና በመውረድ መካከል አንዴ በእምነትና አላህን በመታዘዝ ከፍ ሲሉ፣ ሌላም ጊዜ በክህደትና በኀጢአት ይጨማለቃሉ። ሁኔታቸው እንዲህ እንደ ተገለባበጠ ነው። እንዲህ እየተባለ ከነቢዩ ዒሳ ዓለይህ ሰላም ልደት በፊት ያለውን ክፍለ ዘመን ደረሰ። ይህም የነበሩትን ነቢያቶችና መልእክተኞች የጊዜያቸው ማብቂያ አካባቢ ማለት ነው። ወሀደ ፊ ዘመኒ ነቢይላሂ ዘከርያ ዐለይሂ ሰላም ይህም የሆነው በአላህ ነቢይ ዘከርያ ዐለይሂ ሰላም ዘመን ነው። ዘከሪያ ኑሮ በፍልስጤም ሀገር ነበር። እርሱም መልካም ሰውን፣ አዋቂና ለአላህ ተገዢ የሆነ ሰው ነበር። እንዲያውም ከእስራኤል ልጆች መካከል

ዒምራን የሚባልም የቅርብ አማች ነበረው። ይህ ዒምራን መልካም ሰው ሲሆን በወቅቱም ከእስራኤል ልጆች ታላላቅ ሰዎች አንዱ ነበር። የጸሎትና የአምልኮ ቦታዎችንም ያስተባብር ነበር። ዘውጁ እኽቲ ዘውጀት ዘከሪያ። ዒምራንም የዘከርያ ሚስት እህት ባል ነበር ይባላል። ዘከሪያም የዒምራን ሴት ልጁን አግብቷል ይባላል። አላህ ያውቃል። ዋናው ነገር አማቹ መሆኑ ነው። ይህ መልካም ሰው ዒምራን ሚስት ነበረችው። ይህችም ሚስት ከዕለታት አንድ ቀን አንዲት ወፍ ከነጫጩቷ ጋር ካየች በኋላ ወንድ ልጅ እንዲኖራት አሰበች። ይህን የእናትነት ስሜት አስታወሰችና አላህ ወንድ ልጅ እንዲሰጣት ተመኘች። ከዚያም ወደ ጌታዋ ተጣራች። እርሷም መልካም ሴት ነበረች። እቤቱም ውስጥ ያሉት ሁሉ መልካም ነበሩ።

እዚያ ምን ያደርጋል? እድሜውን በሙሉ ቦታውን በማጽዳትና በማጥራት ለተገዢዎች፣ ለሰጋጆችና ለአጎንባሾች ቦታውን ከሚያዘጋጁት አገልጋዮች አንዱ ይሆናል። የኢምራን ሚስት ያደረገችው ይህንኑ ነው። እሷም ጌታዬ ሆይ ይህ በማኅፀኔ ውስጥ ያለው ሕፃን ልጅ ለአንተ ብቻ እንዲሆንና ከግል ሥራ ነፃ ሆኖ ወደ ቤትህ የሚመጡትን ተገዢዎች እንዲያገለግል እፈልጋል።

እኔ ሴት ሆና ወለድኳት አለች። ምክንያቱም ለአንዲት ሴት በአቅሳ መስጂድ ውስጥ ሰዎችን ማገልገል ከባድ ነው። ሴት የግል ፍላጎቶችና ልዩ ሁኔታዎች አሏት። ሴት በአቅሳ መስጂድ ውስጥ ለእሷ ተንከባካቢ አሳዳጊ ሊኖራት ይገባል። ወንድ ልጅ ቢሆን ኖሮ ተገዢዎችን ለማገልገል ቀላል ይሆን ነበር። እንደዛም ሆኖ ግን እሷ ለአላህ ታማኝ ባሪያ ሆና ትቆያለች። በወለደቻትም ጊዜ ጌታዬ ሆይ እኔ ሴት ሆና ወለድኳት። አላህም የወለደችውን አዋቂ ነው። የኢምራን ሚስት ሆይ አላህ የህችን ሴት ለታላቅ ነገር እያዘጋጃት ነው። አላህ ለዚህች ሴት ያዘጋጀላት ነገር አስበሽው የማታውቂው ነገር ነው። አላህም የወለደችውን አዋቂ ነው። ወንድም እንደ ሴት አይደለም። ወንድ የራሱ ባሕሪ እንዳለውና ሴቷም የራሷ ባሕሪ እንዳላት

አላህም ለዒምራም ሚስት ጸሎቷን ተቀበለ። መርየምም ከእናቷ ማህፀን ሸይጣን ምንም ሳይነካት ወጣች። እርሷ የዓለም ሴቶች እመ ቤት ነች። አላህ እሷንና ከዘርዋም ለሚመጡት ሁሉ ከተረገመው ሸይጣን ጠበቃቸው። እኔም እሷንም ዝርያዋንም ከተረገመው ሸይጣን ባንተ እጠበቃለሁ አለች። በዛ መልካም ቤት ውስጥ ያደገች ይህች ትንሽ ልጅ እንዴት ያለች ቆንጆ ሴት ልጅ ነች

የምትችልበት እድሜ ላይ እስክትደርስ ድረስ በዚያ በጥሩ ሁኔታ ባደገችበት በእናቷ ቤት ቆየች። የቅድ ነደረት ብንትሃ ልላህ ዘ ወጀል አና ልጇን ለአላህ ተሳለች። አቅሳ መስጅድንና ምዕመናንን ለማገልገል የሚያስችላት እድሜ ላይ በደረሰች ጊዜ ወደ ሊቃውንት፣ ወደ ተገዢዎች፣ ወደ አዋቂዎችና ወደ መልካም ሰዎች ወደ አቅሳ መስጅድ ሄደች እናቷም ይህች ልጅ ማን እንደሆነች ታውቃላችሁን ይህች የኢምራን ልጅ ነች አለች ኢምራንም በእውቀቱ የሊቃውንቶቹ አለቃ ከአዋቂዎቹ ሁሉ አዋቂ ከመልካሞቹ ሁሉ መልካሙ ሰው ነበር እናቷም ይህች የኢምራን ልጅ ናት ለአላህም እንደ ተሳልኳት ታውቃላችሁ ነገር ግን ልጅቷ በአቅሳ መስጂድ ውስጥ የሚንከባከባት ሰው ትፈልጋለች ለሷ ማን ተንከባካቢ ይሆናል ብላ ጠየቀች

ይፈልጋሉ የአላህ ነቢይ ዘከርያም እንግዲያውስ ዕጣ እናውጣ። አላህ ለመርየም ጠባቂ እንዲሆን ከእኛ ውስጥ ማንን እንደሚፈልግ ለማየት ዕጣ ከማውጣት በቀር ሌላ መፍትሄ የለንም አላቸው። በሐሳቡም ተስማሙና በትር ይዘው ወደሚፈስ ወንዙ ሄዱ። ሊቃውንቱና ዘከርያን ጨምሮ እያንዳንዳቸው በእጃቸው በትር ያዙ። እነርሱም እነዚህን በትሮች ወደሚፈስሰው ወንዝ እንጥላቸዋለን ከወንዙ ጋር አብሮ ሳይሄድ የቆመ በትር ወይም ከወንዙ አቅጣጫ በተቃራኒ መንገድ የሚሄድ በትር የበትሩ ባለቤት አላህ መርየምን እንዲንከባከብና እንዲጠብቃት መርጦታል ማለት ነው አሉ። ከዚያም ሁሉም ሰው በትራቸውን፣ ዱላቸውንና ከዘራቸውን ወደ ወንዙ ውስጥ ወረወሩ። ከዚያም አንድ በትር ከወንዙ በተቃራኒ አቅጣጫ ሄደ። የማን በትር ይመስላችኋል? የዘከሪያ ዓለይሂ ሰላም በትር ነው። ዘከርያም አላህ እርሱን እንደመረጠው እንዲያረጋግጥላቸው ዕጣውን እንደገና እንጣል አላቸው። በድጋሚም ሁሉም በትራቸውን ወደ ወንዙ ወረወሩ። ከዘከርያም በትር በቀር የሁሉም በትሮች ከወንዙ ጋር አብረው ሄዱ። ዕጣውን ሦስት ጊዜ ደጋገሙት። ከዚያም የሴቶችን እመቤት እንዲንከባከብና እንዲጠብቅ አላህ ዘከርያን እንደመረጠ ሰዎቹ አወቁ። ሙሐመድ ሆይ፣ መርየምን ማን እንደሚያሳድግ ብዕሮቻቸውን ለእጣ በጣሉ ጊዜ እነሱ ዘንድ አልነበርክም። በሚከራከሩም ጊዜ እነሱ ዘንድ አልነበርክም። ኢላ አላህ ስብሃነ ወተዓላ፣ እነዚህ መልካም ሰዎችና የአላህ ወዳጆች መርየምን ለመንከባከብ የሚሽቀዳደሙት የተአመራቶቿ መጀመሪያ ናቸው። ከዚያም እናቷ ወደ አቅሳ መስጂድ አስገብታ መከረቻት፣ አስተማረቻትም። ዘከሪያም ጉዳዮቿን ማከናወንና እሷን መንከባከብ ጀመረ። ጌታዋም በደህና አቀባበል ተቀበላት፣ በመልካም አስተዳደግም አፋፋት። ይህችን ልጅና ይህችን ወጣት ሴት ታላቅ ቀጠሮ ስላላት አላህ ይጠብቃታል። የዚህችም ልጅ ዘር መቼም አያበቃም። መቼ እንደሚያበቃ ታውቃለህ? የቅያማ ቀን ያበቃል። የዚህች ልጅ ታሪክና ዘሯ የቂያማ ቀን እስኪቀረብ ድረስ አያበቃም። ወአንበተሃ ነባታን ሐሰና በመልካም አስተዳደግም አፋፋት፣ ዘከሪያም አሳደጋት ይላል ቁርአኑ። የአላህ ነቢይ ዘከሪያ ዓለይህ ሰላም ሰዎችን ወደ አላህ ይጠራ ነበር፣ ሰዎችንም ይመክር ነበር፣ የአላህንም ሃይማኖት ያስተምር ነበር። በተመሳሳይ ወቅትም የዝህች ማንነቷና ተአምራቷ ታላቅ እየሆነ የመጣውን የዝህች ልጅ ጉዳይም ያከናውን ነበር። ሻ እለቲ አዙመ ሸዕኑሃ ወበደእት ተዝሐሩ አለይኸል ከራማ ዘከሪያ አለይህ ሰላም ስለዝህች ወጣት ሴት እንግዳ ነገሮችን ማየት ጀመረ። አንዳንድ ጊዜም በአምልኮና በጸሎት ብቻዋን ተለይታ ያገኛታል። አንዳንድ ጊዜም አቅሳ መስጅድን ትጠብቃለች፣ ታጸዳለች፣ ሰዎችንም ታገለግላለች። አንዳንድ ጊዜም በክረምት ወደ እርሷ ይመጣና እዚያ ፍራፍሬን ያያል ዘከሪያም ይገረማል ይህ ፍራፍሬ በበጋው ወቅት ብቻ ነው ፍሬ የሚያፈራው አሁን ደግሞ ክረምት ነው እንዴት ሊሆን ቻለ በበጋም ወቅት ወደርሷ መጥቶ በክረምት ካልሆነ በስተቀር የማያፈሩ ምግቦችንና ፍራፍሬዎችን ይመለከታል የበጋ ፍራፍሬዎች በክረምት የክረምት ፍራፍሬዎች በበጋ ይመለከታል ማንም ሰው ያመጣላት ፍራፍሬ አይደለም። ይህ ፍራፍሬ ጨርሶ በዚህ ወቅት አይበቅልም። ዘከሪያም መርየም ሆይ ይህን ከየት አመጣሽው? ይህን ምግብ ማን ነው ያመጣው አላት። እርሷም የአላህ ነብይ ሆይ ይህ ምግብ ከአላህ ዘንድ ነው ብላ መለሰችለት። አላሁ አክበር! ይህ ምግብ ከአላህ ዘንድ ነው እያለች ይህች መልካም ሴት እነዚህን ቃላት ትደጋግማለች። እንዴት ያለች ታላቅ ሴት ናት!

የሚስጥር ጥሪን መጣራት ጀመረ። አለ ጌታዬ ሆይ፣ እኔ አጥንቴ ደከመ። ጌታዬ ሆይ፣ አጥንቴ ደከመ፣ ከእድሜም ገፍቷል፣ ጸጉሬም ሸብቷል፣ ለመሞት የቀረኝ ትንሽ ጊዜ ነው እያለ ልጅ እንዲሰጠው ጌታውን ይለምናል። መድከሙንም ለጌታው ያሳያል። አለ ጌታዬ ሆይ፣ እኔ አጥንቴ ደከመ፣ ራሴም በሽበት ተንቀለቀለ፣ አንተም በመለመኔ ጌታዬ ሆይ

መተማመንንና በሚለምነው ጌታ መልካም አመለካከት መኖር ነው። እንዲህም አለ፦ እኔም ከበኋላዬ ዘመዶቼን በእርግጥ እፈራው፣ ሚስቴም መካን ነበረች። ስለዚህ ካንተ ዘንድ ለእኔ ልጅን ስጠኝ። ጌታዬ ሆይ የእስራኤል ልጆች ከእኔ በኋላ እንዳይጠፉ እንዳያምፁህና መጥፎም ሥራ እንዳይሠሩ እፈራለሁ። ጌታዬ ሆይ ነቢይነቴንና መልእክቴን የሚሸከም ሰው ከዘሬ እፈልጋል

የሚወርሰኝ ከያዕቆብ ቤተሰቦችም የሚወርስ የሆነን ልጅ ጌታዬ ሆይ ተወዳጅም አድርገው። ዘከሪያ የሚፈልገው ነቢይነቱን የሚወርሰውን ልጅ እንጂ ገንዘቡን የሚወርሰውን ልጅ አይደለም። እርሱ ምንም የለውም። ዘከሪያ ምን አለው? አናጺ ነው። የሚኖረው በእጆቹ ሰርቶ ከሚያገኘው ገቢ ነው። ሲጀምር ነቢያት አይወረሱ። ነገር ግን እርሱ ነቢይነቱን ሊያወርስ ፈለገ።

ምን ፈልጋችሁ ነው አላቸው? እነርሱም እኛ ላንተ የብስራት ዜናን አመጣነ አሉት እርሱም ምሥራቹ ምንድን ነው አላቸው? እነርሱም ምሥራቹ አላህ ወንድ ልጅ እንደሚሰጥህ ነው አሉት አላሁ አክበር ይህ የልምና በአላህ እርግጠኛ መሆንንና በአላህ የመተማመን ውጤት ነው እርሱም በጸሎት ማድረሻው ክፍል ቆሞ ሲጸልይ መላእክት ጠራቸው አላህ በያህያ ያበስራል እንዴት የሚያምር ስም ነው በዚህ ስም የተጠራ የመጀመሪያው ልጅ ነው በዓለም ላይ ከያሕያ በፊት ያሕያ ተብሎ የተጠራ የለም አላህ በያሕያ ከአላህ በሆነ ቃል የሚያረጋግጥ ጌታም ድንግልም ከደጋጎቹ ነቢይም ሲሆን ያበስራል በማለት መላእክት ተጠራቸው አላህ ከኃጢአትና ከርቅሰት ሳይቀር ይጠብቋል ኃጢአትንና

እዚህ ጋር ዘከርያ ተደስቷል፣ ግን በተመሳሳይ ጊዜ እንዴት ሊሆን ቻለ እያለ ጉዳዩ ከባድ እንደሆነ ያስባል። እውነት ነው፣ ይህ የአላህ ትእዛዝ ነው። ጉዳዩ ግን ከባድ ነበር። ጌታዬ ሆይ እንዴት ልጅ ይኖረኛል? አለ። በዓለማዊ አስተሳሰብ ይህ አይከሰትም። ጌታዬ ሆይ ሚስቴ መካን የነበረች ስትሆን እኔም ክርጅና ድርቀትን በርግጥ የደረስኩ ስሆን እንዴት ልጅ ይኖረኛል? አለ።

ይህን ልጅ በዚህ እድሜህ በማግኘትህ ትገረማለህ። ዘከርያም ጌታዬ ሆይ ሚስቴ ማርገዟን ሰዎች የሚያውቁበትን ምልክት አድርግልኝ አለ። አላህም ሚስትህ እንዳረገዘች የመጀመሪያው ምልክት እንዲህ ሲል ይነግርሃል፣ ምልክትህ ጤናማ ሆነህ ሳለህ ሦስት ሌሊትን ከነቀናቸው ሰዎችን ላለማነጋገር አለመቻልህ ነው አለው። ዘከሪያ ሆይ ከእለታት አንድ ቀን ከእንቅልፍህ ስትነቃ ምንም ሳትታመም ጤነኛ ሆነህ መናገር ካልቻልክ እርግዝና መጀመሩን እወቅ። ከዚያም ወደ ሰዎቹ ሄደህ አበስራቸው። ምስራቹን እንዴት ልንገራቸው ካልክ በእጅህ አላህን በማወደስና በማመስገን አበስራቸው። ያ ቀን እስኪመጣ ድረስ ቀናትና ሌሊቶች አለፉ። ዘከርያም አልታመመም ግን መናገር አልቻለም። ከዚያም ተደሰተ። ይህም የአላህ በስራት እንደሆነ አወቀ። ወደ ህዝቡም ወጥቶ አላህን እንዲያወድሱ ጠራቸው። አላህን አወድሱ፣ አላህንም አውሱ፣ ከአላህ ዘንድም በሚመጣላችሁ መልካም ነገር ተበሰሩ አላቸው። ህዝቦቹም ዘከሪያ ምን ነካው? ምን አጋጠመው? አሉ። ሶስት ቀን አላናገራቸውም። ሶስቱ ቀንም ካለፉ በኋላ አላህ በዚያ ብስራት እንዳበሰረው ነገራቸው። ከዚያም ከእስራኤል ልጆችም መልካም የሆኑት ተደሰቱ።